አብሬ ማለት አንቺ ነሽ አንቺ ማለት አብሬ ነው እንደነገርኩት ጋሼዬ። ግን ማርያምን በጣም በጣም በጣም ይመች በጣም ደስ የምትደረጋ ያልክ ማስታረቅ የምትችል ጀግና አባት ስለሆንክ እኔ በግሌ ኮርች ይባለው ያው በግልም እናውቀዋለን ጋሽ በጣም ደስ የሚል ገብጋባ ለሰው ያለው አመለካከት እጅግ በጣም ደስ የሚል ነው። እና ዛሬ ላይ ደግሞ ያሳየን ነገር እጅግ በጣም ደስ የሚል ነገር ነው። እንግዲህ ልጁን እንዳባት ተቆጥቶ፣ እንዳባት ገስጾ፣ ጥፋተኛ ነህ አንተ አንተ ነህ እየበደልካት ያለው ብሎ እንግዲህ አብርሃምን፣ ሩታን ይቅርታ እንዲጠይቅ እያደረገ ያለ አባት ነው እና ትንሽ ትንሽ ብታረፍ ድም ተሳክቶላሉ ብዬ ተስፋ አደርጋለሁ። እንኳን ደስ አላችሁ የሩታ አድናቂዎች፣ እንዲሁም የአብርሃም አድናቂዎች እንኳን ደስ አላችሁ ማለት ትወዳለሁ። ማንም ሰው ተጣልተውና ተቆራርጠው እንዲቀሩ ፍላጎት አልነበረውም። ያው እነሱ በፈጠሩት ነገር ሰው ተተረማመሰ እንጂ እኛ የማንም ጸብ አንፈልግም። ስለዚህ እንግዲህ የታረቁ ይመስለኛል። እስኪ አብረን ቪዲዮውን እያየን ሀሳብ አስተያየታችንን እንሰጣለን። በጣም የሚያዝናኑ ነገር ሆና ያየው መሰለኝ። ግልጽ ነው። ምን የምን መፍራት ልናገር ነው። ጥፍጥ የሚል ነገር አላቸው። እግዚአብሔርን የሆነ ሆነ። ስሙኝ ስሙኝ አድምጡኝ አድምጡኝ የሚል ነገር አለው እና ልሰማ ነው እንደ እንተን እንዴ እያሉት ነው እና እውነት ነው እንዴ መሰማት የለበትም ትሄድ፣ ወዴት ነው የምትሄደው? ካናዳማ መሄድ የለባትም። ሲጀመር ሳክስ ነው የካናዳው ጉዞ። እውነት ለመናገር እኔም በሩታ ቦታ ብሆን በጣም ደነግጣለሁ፣ አፍራለሁ እሸመቀቃለሁ። ማለት ጥፋት አጥፍቼ ሳይሆን የባሌ አባት ፊት እንዲህ እንዲህ ብዬ ችግሬን ማውራት አልችልም። ስለዚህ ሩታም ያደረገችው ነገር ቢኖር ለዛ ነው፣ በነፃነት ማውራት አልቻለችም። በውስጡ ያለው ነገር ሁሉ መናገር አልቻለችም፣ አፍና ይዛለች። ሆኖም እንኳንም አልተናገረች እንኳንም ሰላም አወረዱ አይደል ልጆች። እርሶ ሰላም አወረድ ብለውኛል፣ ሰላም አወርዳለሁ። እና ደግሞ ያው ቅድም እንደነገርኩት ነው ጋሽ መሄድ እፈልጋለሁ። አይዞ አብርሽ ደንግጥ። ምክንያቱም ብትሄድም ካንተ ጋ ሰላም ፈጥራና ውዳ ታርቃ ከሆነ እኮ ምን ችግር አለው? ካናዳ ሄዳ ያንተም ሕይወት የራስም ሕይወት ትለውጥ። በእርግጥ ሩታ፣ እውነት ስነግርሽ፣ ማርያምን ካናዳ ከምትሄጂ እዚሁ ከሱ ጋር ቆጭ ብለሽ ብትሰሪ ካናዳ ሄደው ከሚያገኙት ደመወዝ አምስት፣ ስድስት፣ ሰባት ጥፍ ነው ምታገኙት። እግዚአብሔር ይመስገን። ስለዚህ ከሱ ጋ ሰላም ካወረሽ፣ ከሱ ጋ ከታረቅሽ፣ ከሱ ጋ ያለብሽን ችግር ከፈታሽ ካናዳ የሚወስድሽ ነገር ምንድን ነው ወይስ እኔ ግን ስደት ተሰዳችሁ የማታውቁ ሰዎች ማለት ነው ለስደት ያላችሁ ፍቅር ጥልቅ ፍቅር ይገርመኛል ምን አለ ሀገራችሁ ላይ እንደዚህ ጥልቅ ፍቅር በኖራችሁ ስለዚህ ካናዳ ሄደሽ ምን ልትለውጪ ነው ምን ልታመጪ ነው እግዚአብሔር ይመስገን ስራ እየሰራሽ ነው ገቢ ታገኛለሽ በጣም ጤነኛ ነሽ ከባልሽ ጋር ታርቀሽ ከሱ ጋር ሆነሽ ፋሲካ ላይ ሰርጋችሁን ፍጽምጽም አድርጋችሁ እንግዲህ ልጅ በላይ በላዩ ወልዳችሁ እየሳማችሁ እየተደሰታችሁ መኖር ነው እንጂ

አውቀለው→ የሆነሽ እንደኔ አይደለሽ። ከዚህ በላይ እንደው የእግሯ የውስጧ እግሯ የለም እንዲህ መሬት የምትረግጥበት። እሱን እሱን ተዘቅዝቀ እሱን ነው መሳሚ ያለብህ። አብርሃም፣ እውነት ለመናገር እሷ አላጠፋችም። አይደለም የአንተ ጥፋት ግን እጅግ በዛ፣ ከልክ አለፈ። በጣም አሰቃየሃት። በጣም ልቧን ሰበርክ። በጣም ተሰቃየችው ልጅቷ በአንተ መኪያት። ስለዚህ ይህ እንደውም ትንሽ ነው፣ ትንሽ ነው። በደንብ ዝቅ ዝቅ ዝቅ በል

እና ወዶችዬ ሁሉም ሰው ሲጠብቀው የነበረው፣ ሁሉም በጉጉት ሲመኘው የነበረው በቃ የሩታና የአብሪሽ አብሪሽ ፍቅር ነበር እና እግዚአብሔር ይመስገን እንዲህ ተንከባሎ ተንከባሎ ተተራምሶ ድብልቅልቁ ወጥቶ ተገለባብጦ ተዘቅዝቆ ምን ብሎ በስተመጨረሻ ወደ ሰላም አቅንተዋል። በተለይ በዚህ ጾም ረመዳንም ነው እንዲሁም ደግሞ ኩዳዴ ጾም ነው እና ደስ ይላል። በጾም መታረቅ እጅግ በጣም ደስ የሚል ነገር ነው። እግዚአብሔር አምላክም አላህ የሚወደው ነገር ነው እና እውነት በጣም ደስ ብሎኛል ስለታረቃችሁ። እኔ ከልብ ከልብ ከልብ ከአንጀቴ ደስ ብሎኛልና ደስ የሚል ነገር ነው። እውነት ለመናገር እንግዲህ ጽጌ ብዙ ስራ ብሰሪም ብዙ ጥፋት ብታጠፊም በዚህ እንዲህ በማረግሽ ምረንሻል። ግን ያቺ ሮቶ የት ሄደች? ለምን ተደበቀች? ይህ ሁሉ ትርምስምስ ያወጣችው እሷ አልነበረችም? የት ሄዳ ነው? አምጡልን። የት ሄዳ ነው? ምን አንደበት አላት? ምንስ ተሰማት? እህት ነኝ ብላ እንዴ? እህት ከሆነች አባቷ ሲመጣ ለምን ተደበቀች? የት ሄደች? ለምን አባቷን አልተቀበለችውም? ብዙ ጥያቄ። እውነት እስኪ እናያቸው። መንገድ መንገዱ እየነገርኳት ነው ትኬቶ ጅብ አልበላውም። ነገ ከነገ ወዲያ ይቆረጣ ከተካከለ ማለት ነው። ችግር የለም ለመሄድ ከወሰደ ቱ ከተቃጠለ ተቃጠለ ነው። በቃ ከሄ ወይ ከአብርሽ ጋር ደስ የሚል አበባ አበባ የሚል ፍቅር ጊዜ ማሳለፍ ነው። ታዳ ትኬት ተቃጠለ ተብሎ ደግሞ ሌላ ግርግር ሊፈጠር ነው እንዴ! አሪፍ ነው። በቃ ካናዳ መሄድ የለባትም፣ ምክንያቱም ካናዳ ላይ ምንም የሚገኝ ነገር የለም። እንደውም ይሄ እንትን የደረቀ ዛፍ ምናምን ምናምን እነሱ ነው የሚጠረገው። እዚህ ቁጭ ብለሽቱ ብሽን እየሸቀልሽ በወር እየቆጠርሽ አትኖርም። እንዲ እመኚኝ፣ ከዛ የበለጠ የሚከፈልሽ ነገር የለም። ሩታ አርፈሽ ተቀመጪ። ሲጀመር አትሄጂ፣ ምክንያቱም ሰርጋችሁ ፋሲካ ላይ ነው። ዱባይ ነው ደግሞ ሰርጋችሁ። እንደ ምንድን ነው? ሚስጥር እንድናወጣ አትገፋፉን። እንዲህ እየገፋችሁ እየገፋችሁ እምናቀውን እንድናወጣ አታድርጉን። ሆ የምን ጉዞ ነው ደግሞ? አሁንም ጉዞ ያምርሻል

እውነት ነው? ከልብሽ ነው? ይቅርታ ካረክሽለት አይቀር ከልብሽ ይቅር በይ። ምንድነው እንደ ከላይ ከላይ ይቅርታማ? ማይንፋ ሩታሽም ሸም ተነሽ ተነሽ። አብርሃም ዝቅ ማለት አለበት በጣም በቃ ከልብ አይቅር ትበሉ እንይቅርታ ካልሆነ ከልብ ይቅር እንባባል ችግር አለ ማለት ነው። አሁን እንዲ ያለ ነገር አልፈልግም። አሁን ነገ ሄዳለው ነው በረራ አለኝ። እንግዲህ ዱች የእና አክል ካየን ይበቃኛል ማለት ነው እንግዲህ ሩታ በረራልኝ ነገ እሄዳለሁ ምናምን እያለች ነው ማነው ጋሽዬ ደግሞ ፈቅደዋል ግን ውሸት ነው መሄድ የለባትም በእርግጠኝነት አብርሃምም ያስቀራታል ብዬ ተስፋ አደርጋለሁ እና እንደዚህ አይነት አስታራቂ አባቶች እግዚአብሔር አምላክ ያብዛልን እድሜያቸውን ያርዝምልን እንዲሁም አባቶቻችንን በእድሜ በጸጋ ይጠብቅልን ከክፉ ነገር ይጠብቅልን። እውነት ለመናገር ያው በያረፍዱም ጥሩ ስራ ሰርተዋል፣ የአብርሽ አባት እኔ በግሌ በጣም ደስ ብሎኛል። አብራ አብርሃም እና ሩታ በምታረቃቸው እጅግ በጣም ደስተኛ ነኝ። ግን ይሄ ሁሉ የሜሪና የጽጌ ስራ ነበረ። ሆኖም እንግዲህ ሰይጣን አፍሯል ማለት ነው። እኛ ተደስተናል፣ ደስተኞች ነን። እንኳን ደስ አላችሁ ማለት እንወዳለን። ከአሁን በኋላ ደሳስ በሚሉ ስራዎች ትመጣላችሁ ብለን ተስፋ እናደርጋለን። ምክንያቱም የሰርጉም የመልሱም የመኑም ፕሮግራሞች ስለሚኖሩ ዝግጅትም ምናምንም ስለሚኖር በዛ በዛ ቪዲዮ እንጠብቃቸዋለን ማለት ነው። ከአሁን በኋላ እንደዚህ ውጥንቅጡ የወጣ ስርዓት የሌለው ቪዲዮ ይዛችሁ እንደማትመጡብን ተስፋ እናደርጋለን። አሁን ግን በዚህ መልኩ ተጠናቋል። አብቅቷል ማለት ነው። እውነት ግን ካናዳ ትሄዳለች አትሄድም የሚለው ነገር ደግሞ በእርግጠኝነት ነገ ያሳውቁናል ብዬ ተስፋ አደርጋለሁ። ግን እኔ መቶ ፐርሰንት መቶ ፐርሰንት እርግጠኛ ነኝ ሩታ ካናዳ አ ሄድም የነሱ የራሳቸው የሆነ ምክንያት አላቸው ብዬ አስባለሁ። ምናልባት ሪፖርት ሄዳም ሊመልሳቱ ላይ ይችላል። ስለዚህ ጋሽዬ ስላስታረቋቸው በድጋሚ እኔ እጅግ በጣም ደስተኛ ነኝ። እናንተም ደስተኞች ናችሁ ብዬ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱን። በጣም ወዳችኋለሁ። ባባይ